ለነገሩ ምናምን ባልሽ ታደርጊ አትሰሪ ወይ ወተሽ እንደ ሴቶቹ ወይ ልጃት ሁልጂ። አረ ተው መስፍኔ፣ ቢያንስ እንደዚህ እንኳን የሚያስከፋ ነገር አትናገረኝ። ዝም በይ፣ ሲያዙን ባሽት ስራ ረፈደብህ እኮ አይደለ? ቶሎ ቶሎ ቁርስም ብላና ወደ ስራ። የእኔ ቆንጆ በጣም ሰዓት ረፍዷል እኮ አንቀሰቀሽኝም ነበር ነበር እኮ ግን ብታይ ማለች ስታሳዝና እንደ ልጅ ነበረ። ከዛ በቃ ቢሆንም መቀስቀስ ነበረብሽ። እና ቁርሰን ሳትበላ ልትሄድ ነው? ነገር የለም። እንድነሳ እንዳታደርገኝ። ሳት በላ ማ ትወጣምሽ አንተ ከኔ ልትመልስ ነው

ሰሞን እየሆነ ያለው እንዲሁን። አዲስ ፀባይ እኮ ነው ያመጣው። የማላውቀው መስፈኔ እኮ ነው። ጠዋት መላክ ማታ ሰጣን። አረ ሰጣን ራሱ ይቀናበታል። ምንድን ነው እየተፈጠረ ያለው? ጭራሽ እኮ ደግሞ ያረገውን ነገር አንድም ነገር እኮ አያስታውስም። ምንም እንዳልተፈጠረ እኮ ነው እየሆነ ያለው። ኧረ ትዕግስት፣ አስቢ ምንድን ነው ከጀርባ የማ የሆነ ነገር አለ። ማጣራት አለብኝ። እዚህ ቆመን ከምናወራው ወደ ቤት እንገባ አይሻልም? ሲባክ እዚህ ድረስ ራሱ መምጣቴ ነው ወንጌ ነው። አሁን የምትናገሪውን ተናገሪና ልሂድበት። እሺ መጣሽ፣ አመሰግናለሁ። እዚህ ድረስ የፈለግኩሽ መስፍኔ አዲስ ጸባይ ላውራሽ ነበረ። እኔ ምን አገባኝና ነው ስለሱ የምታወሪ? ወንድምሽ አርለን እንዴት ነው የማይመለከትሽ? እንዴት ነው የማያገባሽ? ያኔ ነው ሱ ውህትና ወንድምነት ያበቀፍኩ አንቺ ነገባ ቀን ቆይ። ግን ሀናኔ ለምንድን ነው የምጠሉኝ? ቆይኔና መስፍኔ እኮ ተዋደን ተፋቅረ ነው አርለ እንዴት ነው የማንም ወፍዛራሽ ቤተሰባችን ስለማትመጣ። ሀና፣ ለንግግርሽ በጣም ተጠንቀቂ፣ ከመጠን በላይ እየታገስኩሽ ነው። ይኸውልሽ እኔ እዚህ ድረስ የፈለግኩሽ ስለ ባለቤት አዲስ ጸባይ ላውራሽ ነው እንጂ ለጭቅጭቅ ወይም ደግሞ ለጸብ አይደለም። ለምን ገና አታዩ? ምናችሁንም እኮ ነው የማይገጥሙ። አንቺ ዛርሽን ማታቂ፣ ዘራቢስ ጭራሽኩም መውለድ እንኳን አንቺም በቅሎ ከዚህ በላይ አልፈቅደልሽ እንድትናገርኝ፣ አልፈቅድልሽም። እሺ፣ አንቺ ነኝ መታሽኝ። ጠብቂ፣ ሰራልሽ አለው በቅርቡ። እሺ፣ ጠብቂ ምን ሄሎማሚ እንዴት ዋልሽ? እኔ ልጅ እቅዳችን በሳካ መልኩ እየሄደልን ነው። ልጅ ተግራዬ የተቀቧች ወፍ ዘራሽ የሆነች ልጅ ሄደች። አታስቢ፣ በቅርቡ ልቅል ብላ ነው የምትሄደልሽ። ደግሞ ይቺ ሙጥ የሆነች ልጅ ከፍ ዝቅ አድርጌ የሳዋራት ነው የምታደርግ። ጥሩ ነው በጠፊ አታጮለኝም መሰለሽ እኮ እሷ አንቺ ላይ እጇን አነሳች ታት የጎዳችኝ እኮ መስሏት ነው። እኛ ግን በደንብ እንጠቀማለን። ለማንኛውም ማሚዬ አዲስ ነገር ካለ እደውልሻለሁ። እሺ፣ ደህና ዋይ። ይሄ ሰዓቱ እኮ ሄዷል። ልፈልገው እንዴ? ወይኔ ሰኒ፣ መጣልኝ በጣም ተጨነኩ እኮ እስካሁን ድረስ። ምን አገባሽ፣ ወሬሽን እዚጊ። ይኸው ምን ምንድን ነው ያስጠላ? እሺ፣ ምን እንዳስጠላኝ ይሄንን ፊትሽን ነጋ ጠባ ማየት። መስፈኔ ተው ግን ነገር አትናገር። በቃ ችግር የለም አሁን ተረጋጋና ነገር እናወራለን። እኔ ከአንቺ ጋ ምንም የማወራው ጉዳይ የለኝም። በቅሎ አለችም በቅሎ አንተ ማልከኝ መስፍኔ? በቅሎ እኔ በቅሎ አንተ አልከኝ? ለሚረዳኝ ሚረዳኝ ወይኔ ጨቋሪ! ኧረ ተቃጠልኩኝ! ቆይ እስኪ መስፍኔ እኔ ኮ ግርም የሚለኝ ምን አለበትሽ አሁን? በልክ እንኳን ብጠጣ ምንድን ሆነሽ እንደዚህ ዝቅጥል እስከምትል ድረስ የሚያስጠጣ ነገር። እኔ እኮ አልጠጣም፣ ብጠጣ ሁለት ነው የምጠጣው፣ ከዛ በላይ አላበዛም። የሰሞኑን የማታ ሁኔታ ግን እንደዚያ አይመስልም። ደግሞ እኮ በጣም የሚገርመው ከነጋ በኋላ ምንም ነገር እኮ አታስታውስም። ኧረ የእኔ ቆንጆ፣ እኔ ከዛ በላይ አልጠጣም፣ የምሬን ነው። ካላመንሽኝ ደግሞ ከስራ ስወጣ እንገናኝና አብረን እየጠጣን እዛው ተኛለሽ ያኔ ታምኝኛለሽ። እውነት ነው፣ እሱ ሳይሻል አይቀርም፣ ሁለታችንም ይለይልናል። በቃ ቁርስ አልሰራል እኮ ሰዓት የደልነሳና ቁርስ ልስራለ። የእኔ ቆንጆ፣ ምንም አያስፈልገኝም። ባይሆን ሻወር ለቅለቅ ልበልና ወደ ስራ ሄዳለሁ።

ቆይ ሃናን እንዴ ነው ቤት ድረስ ጠርተሽ የምትመጫታች፣ ደፋር ምን አስበሽ ነው? አረ እንደዛ አይደለም። እኔ እኮ ልመታ ፈልጌ አይደለም፣ ግን ደግሞ በቃ ከልክ በላይ ስትናገረኝ እራሴ መቋቋም አውቃተኝ። መስፍኔ አንተ እንኳን ተረዳኝ። እንጂ ምንድነው የምንረዳሽ? ሲጀምር ምን ፈልገሽ ጠራሻት? የሰሞኑን ሁኔታ እኮ በጣም ግራ ሲያጋባኝ እንድታናገረኝ ነበር የጠራኋት፣ ከዛ ደበደብሻት። ባንቺ ምክንያት እኔ ከቤተሰብ ጋር መጣላት አለብኝ። ቆይ ሲጀምር ስለኔ አንቺ ነሽ የምታውቂው እንጂ ሃና ነች እንዴ የምታውቀው? ግራ ቢገባኝ የማድረገው በጣም እኮ ነው መስፍኔ፣ እባክን ከክፋት ውሰድብኝ። የማይሆን ውሳኔ እንደወስን ባትገፋፊኝ። ጠሩ ነው ማንም የሚረዳኝ። ባቱ አገባች ትግስት አንቺ ትግስት አንቺ ጭራሽ እኔ እቤት ሳልመጣ ተጋድመሽኛል እኔ ሳልመጣ ቀድመሽኝ የምታየው

ቺም ነው ማን ቀረት? አይ፣ ቆይ አሁን ትንሽ ልቆይ እና በኋላ አብላለሁ

ናት። እሺ በለኝ ና ውድ መየጋኒት ተረጋጊ። የትማ ደማን ና ደህና ነኝ። ልሻርል እንዴ በቃ ቴው ይረፍበት። እሺ ጥሩ። እንደዛ ከሆነ እዚሁ ቁጭ ብዬ አስተምማለ። በቃ እሺ፣ እረፍት አድርጊ። አሁን አትጫዋጫ። እኔም ልረፍበት። ዝም ዝም በሉልኝ።

ሄሎ ማሚ፣ ምን አዲስ ነገር አለ? ምንም ማድረግ አልቻልኩኝም። እቅዳችን እየከሸፈ ነው። እንደ መዥገር እኮ ነው የተጣበቀችበት። ቆይ በእሱ ካልተሳካ ወይ በእሱ አንሞክረው እንዴ? በቃ እደውልልሻለሁ፣ መጣኝ ምን ትቀልጃለሽ? በተለይ ቤተክርስቲያን ደርሼ ከመጣሁ በኋላ ሰላሙኝ ለሁ እንኳን ሰላሙን ግልኝ። ይሌ ደግሞ አባን ሰምታቸዋል አይደለ? ነገ በጠዋት የምትሄዱበት ቦታ ስላለ ቶሎ ነው የምትሄዱላቸው። አዎ ችግር የለውም፣ በጠዋት እሄዳለሁ። አታስቢ ቆንጆ። ታውቃለህ፣ ከዚህ ምን እንደሆነ ማን እንዳስገባን ከማናውቀው ችግር ውስጥ ደግሞ ከፈጣሪ ጋር ሆነን ተይዘን እናልፈዋለን። አሁን የእኔ ቆንጆ አንቺ ጠንካሯ ሚስት እያለሽልኝ ምንም አልሆንም። እኔ እጠናክራለሁ፣ አይዞሽ። ግን ደሞ ባከን ነገር ደብሮኛል። አባ እኮ አታስፈልጊም አንቺ እንዳትመጪ ስላለኝ አብሬ አልሄድም። ግን አብሬ ቤት በጣም ደስ ይለኝ ነበር። ታዲያ ለምን ትጨናነቂያለሽ? አባ አሉ ማለት ያው አንቺ ያለሽ ማለት ነው። ከአባ ጋር ከሆንኩ ደሞ ምን ችግር አለው? ስለዚህ አይዞሽ ነው ቆንጆ፣ አታስቢ። እሺ በቃ እኔ ልብስ አዘጋጅላለሁ። ደሞ ይል አደራ፣ አደራ ለሃና ምንም ነገር እንዳትነግራት ሽኒ ቆንጆ ምንም አለግራት አታስቢ። ፈጣሪ ያለ ከዚህ ችግራችን ውስጥ እጅ ልጅ ተያይዘን ጠንክረን እንመጣለን። ናሽራን ተለቶ በደንብ ምንም ሀሳብ እንዳይገባሽ። ወንድም የታለ? እኔ ምን አውቃለሁ? አንቺ ልጠይቅሽ፣ እንዴት ነው ያለው? ማለት ሚስቱ አይደለሽ እንዴ? እንዴት ያለበትን አታውቂ? አንቺ ብትሆኝ እህቱ አይደለሽ እንዴ? ለምን ያለበትን አታውቂ? ድሮም ዘረቢስ ከሆነ ሰው ምንም አይጠበቅም። ምንም የማታውቂ ፍጡር። ይኸኛው አውቄ አንቺ አውቅሽ ይበቀኛል። ትሰሚኛለሽ፣ የምትፈልጊውን ነገር መናገር ትችያለሽ። እኔ ደግሞ አንቺ ከምትወር ውስጥ እየመረጥኳ አዳምጣለሁ ማለት ነው። ይታይሻለ ቦታ ሲጀመርኩ ወንድሜ ይላ ወንድሜ በሌለበት ምን ሰራለው? አይመጥነኝ። የቦታሽ። እሺ መንገዱን ጨርቅ ያርግልሽ። ሲባጎ ሾካካ ምን ወንድም አመጣሽ። ቆይ፣ ወንድሜስ አልመጣም እንዴ ማለቱ? ቆይ፣ የት ሄዶ ነው? አላቅም አልኩሽ እኮ። ይልቅ እስኪ አንቺ የምታውቂው ነገር ካለ ንገሪኝ፣ የት ነው ያለው? አንቺ ጭራሽ ቤተሰባችን እናዋርደሽ ያለበትን የማታውቂው። ቆይ እና እኔ ምን አድርጌ እናንተን ቤተሰብ ያዋረድኩት? የእኛ ቤተሰብ እኮ በጣም የተከበረ ቤተሰብ ነበር። አንቺ መተሽ እስክታዋረጅን ማለት ነው። ለነገሩ አንቺ ትፋት አይደለም፣ እንደው ወንድሜ ነው ደናህና እኔ መስፍኔን እንጂ እኮ ቤተሰቡን እኮ አላገባሁትም። ለነገሩ ጎዳና ላይ አይደለ አደግሽው? ስለ ክብር ምናምን እንዴት ልታቂ ትችያለሽ? ወይ ክብር አታቂ፣ ወይ ልጅ አታቂ። እኔ የምልሽ ቆይ፣ ግን እኔ መስፍኔን ብፈታው አንቺ ወይም ደግሞ ደሞ እናትሽ ልታገቡት ነው እንዴ? ምን አልሽ? አንቺ ወፍ ዘራሽ! ሁኔታችሁ እኮ ግን ከኔ አፋታችሁ እናንተ ልታገቡት ነው የሚመስለው። እናግባውም አናግባውም ስለኛ ምንም አይመለከትሽም። እሺ፣ እኔ የምለው አንቺው ቅድም እኮ ኪችኖዬ ወንድሜ ከሌለ ይሄ ቤት አይመጠነኝም ብለሽ ነበር። እና ወጭ እያልሽ ነው? ኧረ እኔ እንደዛ አላልኩሽም። ያው ግን ከረሳሽው ላስታውስሽ ብዬ ነው። ጥሩ፣ በጣም ጥሩ። ጠብቂ፣ በቅርቡ እሰራልሻለሁ። ታበላን አንጨረጨርኩሽ። እስኪ ሲባጎ ነፍስ የምታክል ልጅ ደግሞ እንዴት ነው የምታምሮ ስትናደድ። አባባ እውነት አሁን እየመጣችሁ? ውይ በቃሽ። በሰላም ግቡ፣ ጠብቃችኋለሁ። እሺ ተመስገን አምላኬ፣ ድሮስ ሳንተን ያመለ ምን ይሆናል። ደስ ሲል የኔ ፍቅር፣ አሁን ትንሽ ድካሙ ለቀቀለ ምንም ድካም እየተሰማኝ አለ። እንዲያውም በተቃራኒው ሰላምና ደስታ ነው እየተሰማኝ። ለመስገን አምላኪ ስም ይሰኗል። የኔ ቆንጆ በዚህ ሁሉ አስቸጋሪ ጊዜ ውስጥ አብረሽኝ ስላለሽ በጣም አመሰግናለሁ። ምን አደረግኩ ለእኔ ፍቅር፣ አንተ ማለት እኮ ለእኔ እማፈቅረህ እማወድ፣ ከሱም አልፎ ተርፎ ደግሞ የማፍቀርን የመወደድን ትርጉሙን ምሳሌውን ምንነቱን ያሳወካኝ ሰው እኮ ነው። በዚህ ላይ ደግሞ ታውቃለህ፣ እዚህ ምድር ላይም ሆነ የትኛውም ቦታ አንተና አንተ ብቻ ነህ ከጎን ያለኝ። እኔ ያለው አይደለም፣ በገዛ ቤተሰቦቼ ከአንቺ እንድርቅ በሰይጣናዊ አካሄድ መጫዎች የሆንኩት። ፈጣሪ ግን እንደ ሰዎች ሁሉ ክፉ ስላልሆነ በሰዎች ክፋት ሳይሆን በፈጣሪ መረት እዚህ ደረጃ ደርሰናል። ቆይ ግን ፍቅር ይህ ሁሉ ነገር እንዴት ነው ሊፈጠር የቻለው? እናቴ ያኔ አሞኛል ልጄ መተካ አልጠየከ ልጄ አርለህም ያለች ለት ይልሻል። በደንብ ነው እንጂ ማስታውሰው እሱ ብቻ ይምጣ አንቺ እንዳትመጪ ያሉኝን ቀን እንዴት እረሳዋለሁ? ያን ቀን መጠጥ እንድጠጣ ከጠጣውን በኋላ ከአንቺ ጋር እንድጣላ ቤቴንም እንድጠላም የሚያደርገኝን የሀበሻ መድኃኒት ቀላቅለው ሰጥተውኝ ነበር። በፈጣሪ ስም፣ ቆይ ግን ሰው እንዴት ይህን ያክል በልጁ ይጨክናል? ቆይ እኔ እናንተ ብንፋታ ምንድን ነው እነሱ የሚጠቀሙት? ሰሞኑን የማዘር ጓደኛ ከአሜሪካ ትመጣለች። እሷ ከውጭ ከመጣች እኔ አንቺን ፈትቼ እሷን እንዳገባና ከሀገር እንደወጣ ነው የሚፈልጉት ያው አንዳንድ ደግሞ ታውቂያታለሽ፣ ከሀገር የመውጣት ፍላጎቷ ከፍተኛ ስለሆነ ለዚህ ነው ይህን ሁላ ነገር የምታራብሸን። ግን ምን ያደርጋል፣ ፈጣሪ እንደሰዎች ሰዎች ክፉ አይደለም። ይበልጡን ደግሞ እኛም ፍቅር ጨመረል፣ እንጂ ልክ ነሽ እኔ ቆንጆ። ፈጣሪ ሁሉን ነገር አስተካክሎታል። አምልጮ እንዴ ነሽ ልጅ ሰላም ነሽ አንደለ ዛሬ ከመጣሽ አንተ ምን እየጠበቅኩ ነው ቆይ ሰሞኑን ምን ሆኖ ነው የጠፋው እኔ ማምንኩ በጣም ተጨንቀን ነበር አዎ ልክ ነሽ ልጅ ሰሞኑን ክፍለ ሀገር ሂጄ ነበር ለአንድ ጉዳይ ግን እንዴ ነው ዛሬ መንገድ ላይ ቆመሽ የጠበቅሽኝ ቤት ገብተሽ አጠብቅኝ እንዴ ማለት ሚስትህ ከቤት እንዳባረረችኝ ጠፍቶ ነው ምን የኔን እህት ሚስትህ ያባረረችሽ አሁን አንተም ብዬ በመጣሁ በግዛው ቤቱን አመናሽ ካባረረችሽ

ስሚኝ አለሽ፣ በደንብ አዳምጪኝ። ከአሁን በኋላ አንቺም ሆንሽ ያቺ እናት ተብዬሽ ከኔና ከሚስቴ ወጥ ትወጣላችሁ፣ እሺ? ሲጀምር ገለን መጣ ትችላላችሁ፣ እሺ? የሚቀነስብን ነገር አለ መሰለህ? ምንም አይቀነስብሽ። ከሆነ ደግሞ ከኔም ከሚስቴም ቆንጆ እራት ነበረኝ። ቆንጆ ወደድከው? በጣም ስለወደድከው እሺ፣ እራቱን ወደኋላ

እሺ ካላመንከኝ፣ እጅ ነው ሊል ያርግ እናረጋግጥ። ይፍቅር ልጅቶልጅ ነው፣ ምንም ማድረግ አይቻልም። ፈጣሪ ፈቀደና ትዳራችንን በልጅ ሊባርክልን ነው። ተመስገን ብላኪሁ። ለአንተ ምን ይሳንሃል? በቃ ከአሁን በኋላ ሰራተኛ ቀጥርልሻለሁ። ምን አይነት ስራ ሰርኝሽ? እንደ ፍቅር ገና እኮ ነኝ ብሎ ሳይንስ የለም። የፈለገ ነገር ቢሆን ሳያስፈልግሻል። ታውቃለህ፣ ይህን ደስታን በማየቴ በጣም ደስተኛ ነኝ። ደግሞ ደስተኛ ሆናለሁ አይደለ? እንኳን ደስተኛው። ግን አንቺን በማግኘቴ እድሜ ልኬን ደስተኛው ይኖራለሁ። በጣም ሞድ እኔ ሞድለ